በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምት 15 2018 ዓ ም የምልአተ ጉባኤውን ውሎ በተመለከተ አጭር ዘገባ እናቀርባለን። መስከረም 21 ቀን 2018 ዓ ም በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በደብረገነት ቅድስት ማርያም ቤተ ክርስቲያን በአረርቲ ደብረገነት ቅድስት ማርያም ቤተ ክርስቲያን ደብሩ እያስገነባው የነበረውን ህንፃ በመጎብኘት ላይ ያሉ ይችን ጥንታዊት ቤተ ክርስቲያን የምታከብረውን የመስከረም የእመቤታችን የቅድስት ድንግል ማርያም በዓልን ለማክበር ከመላው ኢትዮጵያ የመጡ ምእመናን ህንፃውን እየጎበኙ አዲስ የተሰራውን ህንጻ ወይም በመሰራት ላይ የነበረውን ህንፃ በመጎብኘት ላይ ያሉ፣ በደረሰው የመወጣጫ መደርመስ በርካታ አሰቃቂ ጉዳት የደረሰባቸው ምእመናን እንዳሉ በወቅቱ በሰፊው ለመላው ኢትዮጵያ ሕዝብ መገለጹ ይታወቃል። ይህም አጀንዳ ሆኖ በቅዱስ ሲኖዶስ ምልዓተ ጉባኤ የዛሬው አስራ አራተኛ አጀንዳ በዚሁ ጉዳይ ላይ የተመረኮዘ ነበር። ምልዓተ ጉባኤው በወቅቱ አደጋ የደረሰባቸውን ምእመናን ወገኖቻችንና ቤተሰቦቻችንን የሞቱት ቤተሰቦችን ሁሉ ታሳቢ በማድረግ በአካል ጉዳትም የደረሰባቸውን በሆስፒታል ያሉ ምእመናን ጉዳት ስለየደረሰባቸውን በአጠቃላይ ድጋፍ እንዲያገኙ በሚል በተቀረጸው አጀንዳ ላይ ውይይት በማድረግ የቅዱስ ሲኖዶስ ምልዓተ ጉባኤ ድጋፍ እንዲደረግላቸው ወስኗል። ይሄ የዛሬው የመጀመሪያ አጀንዳ ሲሆን በአጀንዳ ተራ ቁጥር 14 ላይ የተቀመጠው የነበረው ነው። በአጀንዳ ተራ ቁጥር 15 ላይ የተቀመጠው እና የዛሬው ሁለተኛ አጀንዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነባር የበዓላት አከባበር፣ የመንፈሳዊ አገልግሎት አፈጻጸም ዙሪያ እያደጉ የመጡና እየታዩ ያሉ የአገልግሎት አፈጻጸም ግድፈቶችን በተመለከተ የቀረበ አጀንዳ ነው። ይሄም እንግዲህ ያው በአብዛኛው በማህበራዊ ሚዲያዎች በማህበራዊ ድረገጾች አንዳንድ አጫጭር ምስሎች እየታዩ ከኢትዮጵያ ቤተ ክርስቲያን የበዓላት አከባበር የስርዓት አፈጻጸም የአገልግሎት አደራረስ በተለየ ሁኔታ አዳዲስ ክስተቶች እየመጡ በመሆኑ እነዚህን ደግሞ ማረም አስፈላጊ በመሆኑ የቅዱስ ሲኖዶስ መልአተ ጉባኤ አጀንዳ አድርጎ በዛሬው ዕለት በሰፊው ተወያይቶበታል። የዚህም እንግዲህ አጀንዳ በዋናነት በተለያየ አህጉረ ስብከት በተለያዩ ክብረ በዓላት ያደባባይም የአውደ ምሕረትም የቅኔ ማህሌትም አገልግሎቶች ላይ ከትውፊቱ የወጡ ከቤተ ክርስቲያኗ ስርዓትና ቀኖና በእጅጉ የራቁ አፈጻጸሞች እየታዩ መምጣታቸው ለሁሉም ግልጽ ነው። ስለዚህ እነዚህ ጉዳዮች በተለይ በዋናነት በቅኔ ማህሌት ውስጥ ከበሮ አመታት የምስጋና የማህሌት አፈጻጸም በበዓላትም በእውደት በሚፈጸምበት ጊዜ ወጣቶች ካለባበስ ጀምሮ የሰንበት ትምህርት ቤት ወጣቶች የሚለብሷቸው ልብሶች ከቤተ ክርስቲያኗ ቀኖናዊ ከሆኑ ከቀሳውስት እና ከካህናት ከዲያቆናት፣ ልብሶች ሁሉ የመመሳሰል ሁኔታዎች እያደጉ መምጣታቸው፣ በዓላትም ውደታትም በሚፈጸሙ ጊዜ የምስጋና አፈጻጸም ላይ እየታዩ ያሉ አንዳንድ አዳዲስ ክስተቶች መታረም የሚገባቸው በመሆኑ በጥንታዊው እና ታሪካዊ የሆነው የቆሜ አጫብር ዜማ ስም አዳዲስ እንቅስቃሴዎችም እያደጉ መምጣታቸው፣ በአጠቃላይ በስርዓተ ውደት፣ በበዓላት አከባበር ጊዜውና ሰዓቱን ባልጠበቀ ሁኔታ ጸበል መርጨት የማይጠንት ከተፈቀደላቸው በቀኖና አገልግሎቱን እንዲፈጽሙ ከተሰየሙ ቀሳውስት ውጪ የማይጠንት አገልግሎትን ባልተገባ ቦታና ባልተገባ ጊዜ የመፈጸም ሂደት አውደ ምሕረት ላይ ትላልቅ በዓላት በሚከበሩ ጊዜ በአውደ ምሕረቱ የመርሃ ግብር አያያዝ ላይ ብዙ አላስፈላጊ ሁኔታዎች እየተፈጸሙ በመሆኑ እነዚህ መታረምና የቤተ ክርስቲያን ቀኖና ስርአቷ ቅድስት ናት። ቤተ ክርስቲያን ሐዋርያዊ ስርአትና ሐዋርያዊ ቀኖና ያላት በየዘመኑም አባቶች በቅዱስ ሲኖዶስ እየወሰኑ አገልግሎቷ የሚፈጸምበትን ስርዓት ሲደነግጉ የቆዩ በመሆኑ እነዚህም በአጠቃላይ መታረም ስለሚገባቸው አንዳንድ ጉዳዮች ምልዓተ ጉባኤው በሰፊው ተወያይተዋል። ይህንንም እንግዲህ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሊቃውንትን መምህራንና ባለሙያዎችን ያካተተ ኮሚቴ በአጭር ጊዜ ተዋቅሮ አስቸኳይ ጥናት ተደርጎ ለትምህርትም ለውሳኔም ለመመሪያም በሚሆን መንገድ ለምልአተ ጉባኤ ቀርቦ ለግንቦት ረክበ ካህናት ምልአተ ጉባኤ ቀርቦ ጸድቆ የስራ መመሪያ እንዲሆን ምልአተ ጉባኤው በጣም ከፍተኛ አጽንኦት በመስጠት ወስኗል። ይሄ ሁለተኛው የዛሬ አጀንዳ ነበር። በአጀንዳ ተራ ቁጥር 15 ላይ ተይዞ ውይይት የተደረገበትና ውሳኔ የተላለፈበት ጉዳይ ነው። በዛሬው ዕለት በሶስተኛ ደረጃ የታየው አጀንዳ የአጀንዳ ተራ ቁጥር 16 የቋሚ ሲኖዶስ አባላትን መርጦ በምልአተ ጉባኤ እንዲጸድቁ የማድረግ ሂደት ነበር። እስከ ግንቦት 2018 የርክበ ካህናት ምልአተ ጉባኤ ድረስ ቤተ ክርስቲያንን በመደበኛው የቋሚ ሲኖዶስ አገልግሎት ላይ ተመድበው የሚያገለግሉ አባቶችን መርጦ ምልአተ ጉባኤው አጽድቋል። በዛሬው ዕለት በሶስቱ አጀንዳዎች ላይ ተወያይቶ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ አሳልፏል። እግዚአብሔር አምላካችን የቅዱስ አባታችንና የብፁዓን አበው ሊቃነ ጳጳሳት የብፁዕ ጠቅላይ ስራ አስኪያጅ የብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የመላው የቤተ ክርስቲያን አባቶች የብፁዓን ሊቃነ ጳጳሳት በረከት በሁላችን ላይ ይደርብን። እናመሰግናለን። ወስብሐት ወስብሐት ለእግዚአብሔር።